ሰላም ጤና ይስጥልን፣ የተወዳችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን የሰዓቱን ዜና ይዘን ቀርበናል። አበይት ነጥቦችን በማስቀደም እንጀምራለን። በአማራ ክልል የ12ተኛ ክፍል ሀገር አቀፍ ፈተና የሚወስዱ ተማሪዎች ውጤታማ እንዲሆኑ ለማድረግ ሰፊ ስራ መሰራቱን በምክትል እርሰ መስተዳደር ማዕረግ የማህበራዊ ዘርፍ አስተባባሪና የክልሉ ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ ተናገሩ። የኢትዮጵያ ሀገራዊ ምክክር ኮሚሽን የመጨረሻ ምዕራፍ የሆነውን ሀገራዊ ምክክር ለማድረግ በዝግጅት ላይ መሆኑን የሀገራዊ የምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳየ ገለጹ። ከዜናዎቹ ጋር ሳምራዊት ሙልጌታና በምልክት ቋንቋ ፍቅር ተዘገየ ከመላው የስርጭት ባለሙያዎቹ ጋር ከእናንተ ጋር ቆይታ እናደርጋለን። አብራችሁን ሆኑ። አሸናፊ ሀሳብ ያለው ማንኛውም አካል የሰላም አማራጭን ሊያስቀድም እንደሚገባ በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ዘርፍ አስተባባሪና የትምህርት ቢሮው ኃላፊ ዶክተር ሙሉነሽ ደሴ ጥሪ ያቀረቡ። መንግስት ከጸጥታ መዋቅሩና ከህብረተሰቡ ጋር ተቀናጅቶ ባካሄደው ህግ የማስከበር እርምጃ በብሔረሰብ አስተዳደሩ አንጻራዊ ሰላም እየሰፈነ መምጣቱን የአቡ የብሔረሰብ አስተዳደር ገለጸ። የእንጅባራ ከተማ ነዋሪዎች መንግስት እየወሰደ ያለውን ህግ የማስከበር እርምጃ የሚደግፍ ሰልፍ አካሂደዋል። ሳሙኤል አማረ ዝርዝር አለው። የእንጅባራ ከተማ ነዋሪዎች መንግስት እየወሰደ ያለውን ህግ የማስከበር እርምጃ የሚደግፍ የድጋፍ ሰልፍ አካሂደዋል። ጽንፈኝነትን እናወግዛለን፣ ሰላም እንፈልጋለን፣ ልጆቻችንን ማስተማር እንሻለን፣ ጦርነት ይብቃ፣ የጥይት ድምፅ መስማት አንፈልግም የሚሉና ሌሎችም መልእክቶችን በሰልፈኞቹ ተስተጋብተዋል። በድጋፍ ሰልፉ መልእክት ያስተላለፉት ያዊ ብሔረሰብ አስተዳደር ዋና አስተዳዳሪ አቶ ቴዎድሮስ እንዳለው የተፈጠረው የጸጥታ ችግር ካደረሰው ሰብአዊ ጉዳት ባሻገር ማህበራዊና ኢኮኖሚያዊ እንቅስቃሴዎችን በማስተጓጎል የክልሉን እድገት እየገታ መሆኑን ተናግረዋል። በሚሊዮኖች የሚቆጠሩ ተማሪዎች ከትምህርት ገበታ ተስተጓጉሏል። በርካታ የግልና የመንግስት ሀብት ንብረትና ኢንቨስትመንቶች ወድመዋል። አርሶ አደሩ ያመረተውን ምርት የፈለገበት ቦታ ወስዶ እንዳይሸጥ ክልከላ ተጥሎበታል። በህብረ ብሔራዊነቱ ተጋምዶ በኖረው ማህበረሰብ መካከልም ለጊዜያዊነትም ቢሆን የአብሮነትና የማህበራዊ ትስስር እሴቶች መሸርሸር ገጥሞ ነበር። የጸጥታውን ችግር ተገን አድርጎ ብልሹ አሰራርነትና ብልሹ አሰራርና ህገ ወጥነት እንዲንሰራፋ ሆኗል። ከማህበረሰባችን የጨዋነት ባህል መገለጫ ያፈነገጡ የዘርፊያና የሰዎች እገታ መጥፎ ልምምዶችም ተንሰራፍቷል። ችግሩን ለመቀልበስ በተሰሩ ስራዎች በብዙ የብሔረሰብ አስተዳደሩ አካባቢዎች አንጻራዊ ሰላም ሰፍነዋልም ነው ያሉት። የአዊ ብሔረሰብ አስተዳደር ሰላም ወዳዱ ህዝባችንን ይዘን አሁን ለምንገኝበት አንጻራዊ መሻሻል በቅተናል። የክልላችን ድጋፍና ክትትልም ተጠናክሮ ቀጥሏል። ተጠብቀው የነበሩ አካባቢዎች ጸንተው እንዲቀጥሉ በማስቻል ሆኖም ግን በጽንፈኛው እጅ የተያዙ አካባቢዎች ላይ ደግሞ ገፍቶ በመሄድ ከጽንፈኛው ጋር የመጋጨት ልምምዳችን እያደገ መጥቷል። ከጽንፈኛው መንጋጋ የፈለቀቅናቸው ቀበሌዎቻችንም ተበራክተዋል። ታጥቀው የሚንቀሳቀሱ ወገኖች በግጭት የሚፈታ ችግር አለመኖሩን አውቀው ለሰላማዊ ውይይት ቅድሚያ እንዲሰጡና መንግስት ያቀረበውን የሰላም አማራጭ እንዲቀበሉም ጥሪ አስተላልፈዋል። በግጭት የሚፈታ ጥያቄ የለም፣ የሚፈታ ችግርም የለም። ለሰላም ቅድሚያ ስጡ። የማይማሩ ሕፃናት ሰቆቃ ይሰማችሁ። በግጭት የምትሞተው እናት ድምፅ ይጥራችሁ። የህዝባችን ሞት ስቃይና እንግልት ልቦና ይስጣችሁ። ይብቃችሁ። ወደ ሰላም ተመለሱ። የክልሉ መንግስትም ሆነ ብሔረሰብ አስተዳደሩ የሰላም በራችንን ከፍተን ልንቀበላችሁና የተሃድሶ ስልጠና ወስዳችሁ የበደላችሁትን ህዝብ እንድትክሱ እድል የተመቻችላችሁ መሆኑን ላረጋግጥላችሁ እወዳለሁ። በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ዘርፍ ክላስተር አስተባባሪና የትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ በበኩላቸው የክልሉን ህዝብ ማህበራዊ እረፍት እየነሱ ለውጥን መፈለግ አግባብ አለመሆኑን ተናግረዋል። ነጻ ወጣለሁ እያልን ነጻነቱን ብናሳጣ ልጆቹ እንዳያስተምር አርሶ እንዳይዘራ ያመረተውን እንዳይሸጥ አልቅሶ እንዳይቀብር ደግሶ እንዳይድር ማድረግ ይህንን ህዝብ አይመጥንም። ታሪኩም ወጉም ባህሉም አይደለም። አሸናፊ ሀሳብ ያለው ማንኛውም አካል የሰላም አማራጭን ሊያስቀድም ይገባልም ነው ያሉት። ጥያቄዎች ቢኖሯቸው እንኳ በሰላማዊ መንገድ፣ በሰለጠነ አስተሳሰብ ጠረጴዛ ዙሪያ ብንመክር ከእኛ አቅምና ውይይት ውጭ የሚሆኑ አጀንዳዎች ሊኖሩን አይችሉም። አጀንዳዎቻችን የጋራ ናቸው። የሁላችንም አጀንዳ ድህነትን ማጥፋት፣ ሰላምን ማረጋገጥ፣ እንዲሁም ደግሞ መብትና ግዴታችንን በማወቅ ከሌሎች ወንድሞቻችን ጋር ተከባብረንና ተባብረን መኖር ነው። የሰልፉ ተሳታፊዎችም በክልሉ እየተካሄደ ያለው አውዳሚ ትግል ከዚህ በላይ ጊዜ ሊሰጠው እንደማይገባ ገልጸዋል። ህዝባችን የሚፈልገው ሰላምን ነው። አሁን ሁለት ዓመት እስካሁን ካለው አርሶ አደሩ በጣም እየተቸገረ እየተሰቃየ እየተፈናቀለ ነው ያለ። የውጭ ወራሪያዎችም አልመጡም። ከዚህ በሽኩጫ እየተነሱ እንትን ያሆኑ ጫቃን ዱር ላይ ያደሩ ጎረቤት መንደር ለመንደር ዞር የሚያስቸግሩ አሁንም ይኖራል። ሁላችንም እጅ በጅ ተያይዘን ይህንን ሰላም ለመስፈን ወደ ኋላ አሁንም አንል። የተለያየ ነገር አስጸያፊ ነገር በአማራ ክልል በተደረገ በማይደረገው በኢትዮጵያ ደረጃ ማይደረገውን ነገር እየተደረገን ያለ ነው። የወጣንበት አላማ እንደ ማንኛውም እንደ አማራ ክልል ሰላም እንፈልጋለን ብለን ዛሬ ያው ሰላማዊ ሰልፍ ወጥተን በድምጻችን ገልጸናል ማለት ነው። በድጋፍ ሰልፉ የከተማው ነዋሪዎች፣ የመንግስት ሰራተኞች፣ የሃይማኖት አባቶች፣ ፈረሰኞችና ሌሎችም የህብረተሰብ ክፍሎች ተሳትፈዋል። በአማራ ክልል የ12ኛ ክፍል ሀገር አቀፍ ፈተና የሚወስዱ ተማሪዎች ውጤታማ እንዲሆኑ ለማድረግ ሰፊ ስራ መሰራቱን በምክትል እርሰ መስተዳደር ማዕረግ የማህበራዊ ዘርፍ አስተባባሪና የክልሉ ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ የተናገሩ በክልሉ በመጀመሪያና በሁለተኛ ዙር ፈተና ከ99 ሺ በላይ ተማሪዎች በወረቀትና በቴክኖሎጂ የታገዘ ፈተና እንደሚወስዱም ቢሮ ኃላፊዋ ገልጸዋል። ፈተናውን የሚወስዱ ተማሪዎች ጥሩ ውጤት እንዲያመጡ መምህራን፣ ወላጆችና የጸጥታ መዋቅሩ የበኩላቸው ሚና እንዲወጡም ጠይቀዋል። አዲስ ተስፋ ይዝርዝራለሁ። በሀገር አቀፍ ደረጃ ለሚሰጠው የአስራ ሁለተኛ ክፍል ፈተና ልዩ ዝግጅት እየተደረገ መሆኑን የአማራ ክልል ትምህርት ቢሮ አስታውቋል። በክልሉ ያለው የጸጥታ ችግር በመማር ማስተማር ስራው ላይ የራሱ ጫና ቢያሳድርም ሰላምን በማስፈን የትምህርት ስርዓቱን ለማስቀጠል ሰፊ ተግባራት ተከናውነዋል። በዚህም የስድስተኛና ስምንተኛ ክፍል ክልል አቀፍ ፈተናን በሰላም ማጠናቀቅ ተችሏል። በምክትል ርዕሰ መስተዳደር ማዕረግ የማህበራዊ ዘርፍ አስተባባሪና የአማራ ክልል ትምህርት ቢሮው ኃላፊ ዶክተር ሙሉነሽ ደሴ የክፍል ሀገር አቀፍ ፈተናን አስመልክቶ በሰጡት ሀሳብ ፈተናውን በሁለት አይነት መንገድ ለመፈተን ቅድመ ዝግጅት መደረጉን ገልጸው ከ99 በላይ ተማሪዎች በክልል ደረጃ ፈተናውን ይወስዳሉ ብለዋል። የ12ተኛ ክፍል ፈተና ከሰኔ 23 ጀምሮ ይሰጣል። በሁለት አይነት ሞዳሊቲ ነው የምንሰጠው። በወረቀት እንፈትናለን፣ በኦንላይን እንፈትናለን፣ በቴክኖሎጂ እንፈትናለን ማለት ነው። በእኛ ክልል ወደ 9908መቶ አካባቢ ተማሪዎች ይፈተናሉ ብለን እንጠብቃለን ከነዚህ ውስጥ በሁለተኛ ዙር ወደ አራት ሺህ ተማሪዎች እንፈትናለን። እንደምታስታውሱት በሶስት ዙር ተማሪ ስለመዘገብን ይዘቶችን መሸከፍ እና ማለት ስላለብን ነሐሴ መጨረሻ ላይ ሁለተኛ ዙር በጣም ወደኋላ የቀሩትን ለማስተካከል አስበን ትምህርት ሚኒስቴር በጣም ማመስገን ፈልጋለሁ። ለእኛ ብቻ ለዚህ ክልል ብቻ ለአራት ሺህ ተማሪዎች ሁለተኛ ዙር ፈተና አዘጋጅቶልን ነሐሴ መጨረሻ የምንፈትናቸው አሉ። እነዚያን ጨምሮ 99 ሺህ 800 አካባቢ ተማሪዎችን አስረኛ ክፍል እንፈትናለን። የሳይንስና ቴክኖሎጂ አማራጮችን በመጠቀም ከ22 ሺ በላይ ተማሪዎች በኦንላይን ቴክኖሎጂ ፈተናውን የሚወስዱ መሆናቸውን የገለጹት ዶክተር ሙሉነሽ ቴክኖሎጂንና ፈጠራን የሚከተል ትውልድን ለመፍጠርም ትልቅ አቅም አለው ነው ያሉት። ከነዚህ ውስጥ 22400 አካባቢ የሆኑ ተማሪዎችን ኦንላይን ምንፈተናቸው ናቸው። ቅድም ባልሁት መልኩ ተወዳዳሪ ትውልድ ለመፈጠር ቴክኖሎጂ ጋር የተላመደ ትውልድ ማምጣት መቻል አለብን። ይህን ለማድረግ ባለችን እያለማመድን ለዚህም ዩኒቨርሲቲዎችን በጣም አመስገን ፈልጋለሁ። ኮሌጆቻችን በጣም አመስገን ፈልጋለሁ። በእነሱ ትብብር ልጆቻችን ኤክሰርሳይዝ እንዲያደርጉ አድርገን ከ22400 በላይ ተማሪዎችን በኦንላይን ወይም በቴክኖሎጂ እንዲፈተኑ እናደርጋለን ማለት ነው በምዝገባ የታጠውን የትምህርት እቅድ በውጤት ለማካካስ ከመምህራን ጀምሮ ሰፊ ቁጭትን ውስጥ በመግባት ተማሪዎችን በመደገፍ ለስድስተኛ ና ስምንተኛ ክፍል ፈተና እንደተደረገው ዝግጅት ሁሉ ለአስራ ሁለተኛ ክፍል ሀገር አቀፍ ፈተና ጥሩ ውጤት ለማስመዝገብ ጥረት ተደርጓል ብለዋል ተማሪዎቹ እንዲበቁ ለማድረግ ሰባት ቀን ሙሉ ትምህርት ቤቶች ክፍት ሆነው እንዲያገለግሉ ላይብራሪዎች ክፍት ሆነው እንዲያገለግሉ መምህራን ቲቶር ሜካፕ እንዲሰጡ የዩኒቨርሲቲ መምህራን ወርክሽት በመስራት ቲቶሪያል በመስጠት መምህራንን ጭምር በማሰልጠን በመደገፍ ሁሉም ቁጭት ስላለበትና ልህ ስላለበት በምዝገባ ያጣነውም በውጤት መካስ አለብን በሚል ሁሉም ተቋማት ከቅድመ አንደኛ ደረጃ ጀምሮ ያሉ ተማሪዎችን ለማብቃት ትብብር እያደረጉ ነው። ዩኒቨርሲቲዎች፣ ኮሌጆች፣ የኛ ተቋማትም ቢሆን እንደምታስታውሱት እንግዲህ የመዘገብ ነው 40 ፐርሰንት ተማሪ ነው ከዚህ 40 ፐርሰንት ተማሪውን ግን በጥራት ማዝለቅ መቻል አለብን በሚል በምናደርገው ጥረት ውስጥ የሚያልፉ ናቸው። እነዚህ 12ኛ ክፍሎችም የተሻለ ውጤት እናስመዘግባለን ብለን እናስባለን። የስድስተኛና ና የስምንተኛ ክፍል ክልል አቀፍ ፈተና በሰላም እንደተጠናቀቀ ሁሉ የ አስራ ሁለተኛ ክፍል ፈተናንም በሰላም እንዲጠናቀቅና ተማሪዎች በስነ ልቦና ሳይረበሹ ፈተናው እንዲያጠናቀቁ የጸጥታ መዋቅሩ በቂ ዝግጅት ማድረጉን ገልጸው ወላጆች፣ መምህራንና ዩኒቨርሲቲዎች የበኩላቸው ሚና እንዲወጡም አሳስበዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን የመጨረሻ ምዕራፍ የሆነውን ሀገራዊ ምክክር ለማድረግ በዝግጅት ላይ መሆኑን የሀገራዊ የምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳየ ገለጹ። በቀጣይ የአጀንዳ ማሰባሰብ ስራ ባልተከናወነባቸው አካባቢዎች አጀንዳዎችን ለማሰባሰብ በዝግጅት ላይ መሆናቸውንም ኮሚሽኑ ገልጸዋል። ካሳው መንጌ በሀገሪቱ ያደሩ የፖለቲካ ችግሮችን በመፍታት ሀገራዊ መግባባት መፍጠር፣ በህዝብና በመንግስት መካከል በመተማመን ላይ የተመሰረተ ግንኙነት መፍጠር፣ እንደ ሀገር ምክክርን ባህል ማድረግ የኢትዮጵያ ሀገራዊ የምክክር ኮሚሽን የተቋቋመበት ዓላማ ነው። ይህንን ለማድረግ ታዲያ ኮሚሽኑ ባለፉት ሶስት ዓመታት የተለያዩ ተግባራትን ከውኑ፣ አሁን ላይ ቀሪ ስራዎችን ለማጠናቀቅ እየሰራ መሆኑን ከአሚኮ ጋር ቆይታ ያደረጉት የኢትዮጵያ ሀገራዊ የምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳይ አስረድተዋል። እስካሁን የቀረን ትግራይ ምሄድ ብቻ ነው። እሱንም ቢሆን ትግራይ ከሚ የሚገኙ የሚያስፈልጉን የሎጂስቲክስ የስነ ልቡና ዝግጅት አድርገን እዚያውም ከትግራይም ገብተን ሌሎቹ ያደረግነውን ለማከናወን ለመስራት ተዘጋጅተን እንገኛለን። ሌላው ወደ ውጭ የሚገኙ ኢትዮጵያውያን ወገኖቻችንን ማነጋገር ነው። እነዚያ በተለምዶ ዳያስፖራ ተብሎ የሚጠሩትን እስካሁን በሶስት ደረጃ ከእነሱም ጋር ተገናኝተናል። አንድም እዚህ በኢትዮጵያ ውስጥ ዳያስፖራን ወክለው ያለው አሉ። እነሱም የዛሬ ስድስት ሰባት ወር አካባቢ አጀንዳዎቻቸውን ሰጥተውናል። ሁለተኛ ደግሞ በበየነ መረብ አማካይነት በሁሉም ዓለም ክፍሎች ውስጥ ከሚገኙ ከኢትዮጵያውያን ጋር እንደዚሁ መነጋገር ችለናል። አጀንዳዎቻቸው ብቻ ነው የሚቀረው። ስለዚህ አሁን በሶስተኛ ደረጃ ሶስተኛ ሂደታችን ላይ በአካል እዛው ባሉበት መጥተን ከነሱ አጀንዳዎቻቸውን መቀበል ብቻ ሳይሆን ምናልባት በሀገራቸው ጉዳይ ላይ መነጋገር ሞባይል ስላለባቸው ከነሱም ውስጥ ተወካዮችን ማስመረጥ ያ ብቻ ነው የሚቀርም። በአሁኑ ወቅትም ቀደም ሲል በተለያዩ የሀገሪቱ አካባቢዎች የተሰበሰቡ አጀንዳዎችን የመለየትና የማደራጀት ስራዎችን እያከናወኑ መሆናቸውንም ኮሚሽነሩ ገልጸዋል። ኢትዮጵያን መሰረታዊ ችግር መዋቅራዊ ችግር ሊፈቱ የሚችሉ ጥያቄዎች የትኞቹ ናቸው? ይህንን ልክ በወንፊት እንደ ማጣራት ማጣራት አለብን። ካጣራን በኋላ ደግሞ በቅደም ተከተል ማስቀመጥ አለብን። ከዚያ በኋላ ደግሞ በሀገር አቀፍ ደረጃ በሚካሄደው ሀገራዊ ኮንፈረንስ ላይ ወይም ጉባኤ ላይ እንድነጋገሩበት እነዚህን አጀንዳዎች አዘጋጅተን ለሕዝባችን መጽት አለብን። ሕዝቡ እነዚህን ሲነጋገሩ በየቀኑ ለእናንተ ለሁላችሁም ይፋ ማድረግ አለብን። የሚቀሩም ስራዎች ማለት ነው። ከዚያ ደግሞ እነዚህ አጀንዳዎች ህዝቡ ከተመካከለ በኋላ ውሳኔውን ካሳለፈ በኋላ ውሳኔ ሀሳቡን ወይም ደግሞ ግብአቱን ለሚመለከተው ክፍል ማለትም ለተወካዮች ምክር ቤት፣ ለአስፈጻሚው እነዚህን ማቅረብ እንደ ሀገር ግጭቶችና ለመግባባቶችን በምክክር በመፍታት ዘላቂ ሰላሙ የተረጋገጠ ሀገር ለመገንባት ትልቅ ተስፋ የተጣለበት ይህ ሀገራዊ የምክክር ኮሚሽን በቅርቡ ለሚደረገው የመጨረሻው የምክክር ምዕራፍ ዝግጅቱን እያጠናቀቀና ቀሪ ስራዎችን ባሉት ጊዜያት ለማጠናቀቅ በትኩረት እየሰራ እንደሚገኝም ነው ኮሚሽነር ዶክተር ዮናስ አላይ የገለጹት። እስካሁን ድረስ በጥሩ ሁኔታ እንደመጣ ነው ያለው። በሚቀረውም ጊዜ መንግስት፣ ህዝብ፣ ተፎካካሪ ፓርቲዎች፣ ሲቪል ማህበራት፣ ሚዲያዎች፣ ምሁራን ሁላችንም አንድ ላይ ስላለን፣ ከሁሉም በላይ ደግሞ ሰላምን የሚያደርጉ ብፁዓን ናቸው የፈጣሪ ልጆች ይባላሉና ብለው ቃሉም እንደሚናገር የሰላም ስራ የአምላክ ስራ ስለሆነ ያ መንፈሳዊነትም ስላለ እኛ ይሳካል ብለን እናምናለን። በኢትዮጵያ ውስጥ ዘላቂ ሰላምና ልማት እንዲመጣ እነዚ ሶስቱ ሀገራዊ መግባባትን ማምጣት በህዝብና በመንግስት መካከል እምነቱ ስር የሰደደ እንዲሆን ማድረግ እና በኢትዮጵያ ውስጥ ደግሞ የኢትዮጵያ የፖለቲካ ትራጀክተሪ ወይም ደግሞ ፓራዳይም ሽፍት ተደርጎ ሁሉም አሸናፊዎች ሆነው አንድ ላይ የሚመሩበት፣ የሚኖሩበት ያን የፖለቲካ አውድ ለመፍጠር ምክክርን ባህል ማድረግ፣ እነዚህን ለማሳካት በእኛ በኩል ስራዎች በሚገባ እየተሰሩ ይገኛሉ። ሀገራዊ የምክክር ኮሚሽኑ ይዞት የተነሳውን እቅድ ማሳካት በሚችልበት ቁመና ላይ ይገኛል፣ ያሉት ኮሚሽነሩ ለውጤታማነቱ ሁሉም አካል የድርሻውን አጠናክሮ ሊወጣ ይገባልም ብለዋል። የደንበኞችን ተሳትፎና ተጠቃሚነት ለማረጋገጥ የተለያዩ ተግባራትን እያከናወነ መሆኑን የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ አስታውቋል። ቢሮ በምዕራብ አማራ ከሚገኙ ዞኖች፣ ከተማ አስተዳደሮች፣ ወረዳዎች የአካል ጉዳተኞችና የአረጋውያን የአደረጃጀት መሪዎች በተገኙበት የ2017 በጀት ዓመት የ11 ወራት እቅድ አፈጻጸም ገምግመዋል። በበጀት ዓመቱ የሴቶች የህጻናት የአካል ጉዳተኞችና የአረጋውያን መብትና ደህንነትን በመጠበቅ ፖለቲካዊ ኢኮኖሚያዊና ማህበራዊ ተሳትፏቸውን በማሳደግ ከፍተኛ ስራ መስራቱን የሴቶች ህጻናትና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ ብርቱካን ሲሳይ ገልጸዋል። በየደረጃው የሚገኙ አመራሮችና ባለሙያዎች በዚህ አስቸጋሪ ወቅት ከፍተኛ መስዋዕትነት በመክፈል ሙያዊ ኃላፊነታቸውን በመወጣታቸው ወይዘሮ ብርቱካን ምስጋና አቅርበዋል። የውይይቱ ተሳታፊዎች ወቅታዊ የጸጥታ ችግሩን ተቋቁመው ለደንበኞች ተከታታይነት ያለው ድጋፍና ክትትል ማድረጋቸውን ነው የተናገሩት። ቢሮው ለአረጋዊና ለአካል ጉዳተኞች ድምፅ በመሆን ከፍተኛ እገዛ ማድረጉንም ተሳታፊዎቹ አንስተዋል። ይህም ተጠናክሮ ሊቀጥል ይገባል ብለዋል። መረጃውን ያደረሰን የክልሉ ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ነው። ቀጥለናል። በዩኒቨርሲቲ ቆይታቸው ባገኙት እውቀት ህዝባቸውን ለማገልገል ዝግጁ መሆናቸውን የወሎ ዩኒቨርሲቲ ተመራቂ ተማሪዎች ተናገሩ። ተመራቂ ተማሪዎች በብሔራዊ አንድነትና በሀገር ግንባታ ላይ ሚናቸውን ሊወጡ እንደሚገባም ዩኒቨርሲቲው ጥሪ አቅርቧል። አበሻን ላይ ተጨማሪ አለሁ። ወሎ ዩኒቨርሲቲ በመጀመሪያ፣ ሁለተኛና ሶስተኛ ድግሪ ያስተማራቸውን 1113 ተማሪዎች አስመረቀ። ተመራቂዎቹ የእንኳ ደረሳቸው መልእክት ያስተላለፉት የወሎ ዩኒቨርሲቲ ፕሬዚዳንት ዶክተር አወል ሰይድ ዩኒቨርሲቲው በአሁኑ ሰዓት ችግር ፈቺ የሆኑ የምርምር ስራዎችን እየሰራ መሆኑን ገልጸዋል። ዩኒቨርሲቲው ለ17ኛ ጊዜ ተማሪዎችን እያስመረቀ መሆኑን ተናግረው ተመራቂዎቹ ወደ ስራ ዓለም ሲገቡ በሀገር ፍቅር ስሜት ማህበረሰባቸውን እንዲያገለግ አደራ ብለዋል። በዚሁ የዩኒቨርሲቲ ቆይታችሁ ወቅት ችግርን የመቋቋም ችሎታ ሪዚሊየንስ፣ ታማኝነት ኢንቴግሪቲ፣ አብሮ መኖርንና መተሳሰብን እንዲሁም መተባበርን እንዳጎለበታችሁ እንተማመናለሁ። በዚህ ጥንካሬያችሁ ደግሞ ወደ ስራው ዓለም በምትቀላቀሉበት ወቅት በአንድነት በአንድ ተቋም ውስጥ ተምራችሁ እንደተመረቃችሁ ሁሉ በሀገር ግንባታ ሂደትም ውስጥ በአንድነት እንድትቆሙ፣ ለሀገርና ለህዝብ መከታ እንድትሆኑ በታላቅና አጠይቃቸዋሉ ዓለም የተለወጠችው የተደራጀ ምክንያት በሚያቀርቡ ሰዎች ሳይሆን የተደራጀ መፍትሄ በሚሰጡ ሰዎች ነው ያሉት ደሴ ከተማ አስተዳደር ተቀዳሚ ምክትል ከንቲባና የወሎ ዩኒቨርሲቲ የቦርድ አባል አቶ ሳሙኤል ሞላልኝ ተማሪዎች ራሳቸው ላይ አብዮት በማካሄድ ለለውጥ እንዲዘጋጁ መልእክታቸውን አስተላልፈዋል። ኢትዮጵያዊነትን ሚስጥር ጠብቃችሁ የኢትዮጵያን ጥበብ ጠብቃችሁ ኢትዮጵያን በደንብ አውቃችሁ ሀገራችሁን ተረክባችሁ ሀገረ መንግስት ግንባታውን አጠናክራችሁ ለመቀጠል እራሳችሁን ማዘጋጀት አለባችሁ። የቀድሞ የዓለም ባንክ የግሎባል ኤድስ ፕሮግራም ዳይሬክተር እና የዕለቱ የክብር እንግዳ ዶክተር ደብረ ወርቅ ዘውዴ ለተመራቂ ተማሪዎቹ እንኳ ደረሳችሁ መልእክት አስተላልፈው ተማሪዎቹ እኔ ከሚል እሳቤ በመውጣት እኛ በማለት ዓለም አቀፍ እሳቤ ማያዝ እንዳለባቸው መልእክታቸውን አስተላልፈዋል። ይሄ ዲግሪ በሰለጠናችሁበት ሙያ ለመስራት ብቻ ሳይሆን ሰፋ ያለውን የድህነትና የሰብአዊ መብት መታገል እንድትጀምሩ ይረዳቸዋል። ሌላው አእምሯችሁ እንዲሰፋና አስተሳሰባችሁም የላቀ እንዲሆን ያዘጋጃችኋል። ከእኔ ይልቅኛ እንድትሉ ከጠባብ ጎጠኝነት የሀገርና የዓለምን ሕዝብ በሙሉ በስፋት እንድታዩ ይረዳቸዋል። ዕለቱ ልዩ ስሜት እንደፈጠረባቸው የተናገሩት ተመራቂ ተማሪዎች በተማሩበት የትምህርት መስክ ሀገራቸውንና ሕዝባቸውን በታማኝነት ለማገልገል እንደሚጥሩ ገልጸዋል። እኔ የቀዶ ጥገና ነርሲንግ ትምህርት ክፍል ነኝ። አብዛኛው ሰዓት የምመደበው እንደዛ ቀዶ ጥገና የወጡ ሰዎች ጋር ነው ው በቃ በሚችለው አቅም የሚችለውን ያክል ርቀት ይዤ በቃ ወገኔን ለማገልገል የሚችለውን ሳልሰስ ልሰራ ለሙያ ቃል ገባል። በጤናው ዘርፍ በብዙ ብዙ አይነት ዘርፍ አለ። ያው ሕክምናው አለ፣ ምርምር አለ። ምርምሩ ላይ በደብበር ትችል መስራት ሀሳብ አለኝ ከዚህ በኋላ ክልሉ በገጠመው ወቅታዊ ችግር ምክንያት ህጻናት ከፍተኛ ችግር ውስጥ መሆናቸውን የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮው ገልጿል። ችግሩ እንዳይፈጠር ቢሮ እየሰራ ቢሆንም ሁሉም አካል ለህጻናት መብት መከበር መስራት እንዳለበት ቢሮ አሳስቧል። የዝባለም ጌታ ነህ። ልዩ እንክብካቤና ትኩረት የሚሹ ህጻናት በተለይም ሀገር ቀውስ ላይ ስትሆን የችግሩ ቀዳሚ የጉዳት ሰለባዎች ናቸው። የአማራ ክልልም አሁን ካለበት ወቅታዊ የችግር አንጻር ለህጻናቱ አስከፊ ጊዜ መሆኑን የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ የህጻናት መብትና ደህንነት ማስጠበቅ ዳይሬክተር አቶ አሻግሬ ዘውዴ ተናግረዋል። እንደ ክልልም እንደ ሀገርም ካለው የአንዳንድ የጸጥታ ችግሮች አኳያ ህጻናት ለተለያዩ ካለ የተለያዩ ምክንያቶች ሊኖሩ ይችላሉ ሊወጡ የሚችሉባቸው ለተለያዩ ጥሰቶች ሊያጋልጡ የሚችሉባቸው የተለያዩ ምክንያቶች ሊኖሩ ይችላሉ። ወላጆቻቸውን ከማጣት ጋር ሊሆን ይችላል። የወላጆቻቸው የኢኮኖሚ ችግር ምክንያት ሊሆን ይችላል እና እነዚህ ልጆች ከነበሩበት ቦታ ወደ ሌላ ቦታ ሊዛወሩ ሊፈርሱ የሚችሉበት ሁኔታ አለ። ከዚህ ባሻገር ህጻናት ሕገ ወጥ በሆነ መንገድ ወደ ሌሎች ሀገራት ለመፍለስ ሙከራዎችን ያደርጋሉ ያሉት ዳይሬክተሩ፣ ቢሮው ህፃናቱን ተረክቦ ወደ ቤተሰቦቻቸው የመመለስ ስራን ይሰራል ነው ያሉት። በድንበር አካባቢ አሁን በመተማም በምስራቅ አማራውም ራሱ በምናይበት ሰዓት በተለያዩ ጊዜ ከሌሎች ክልሎች ሳይቀር ማለት ነው ከሌላ ክልል ሳይቀር ህጻናት ወደ ሌላ ቦታ ሊሄዱ ሲሉ በፍልሰት ምክንያት የሚያዙ ልጆች አሉ እና እንዲያዙ ተደርጎ አስፈላጊው የማህበራዊ ስነልቦናዊ ድጋፍ ወይም በጊዜያዊ መጠለያ ቦታዎች አሉ። ለምሳሌ መተማ ላይ ስናይ ስናይ አሁን በጊዜያዊ እንትኖች አሉ፣ መጠለያ ማለት ነው። እዛ ላይ አስፈላጊ የማህበራዊ ስነልቦናዊ ድጋፎች እንዲያገኙ ተደርጎ ወደ ነበሩበት ቦታ የመመለስ ስራዎች የሚሰሩ እንትኖች አሉ በእኛ መዋቅሮቻችን አማካይነትና ከአጋር አካላት ጋር ራሱ በቅንጅት በመተባበር ማለት ነው። በርከት ያሉ ህጻናትም ለተለያዩ ጥቃቶች መዳረጋቸው ክልሉ ያለበት ወቅታዊ ችግር አንዱ ማሳያ ነው የሚሉት አቶ አሻግሬ የተለያዩ የግንዛቤ ማስጨበጫ ስራዎችን ሰርተናል ነው የሚሉት። አሁን በዘንድሮ ራሱ ከአምስት መቶ በላይ የሚሆኑ ስፔሲፊክ ህጻናት ከ18 በታች ከ18 ዓመት በታች የሚሆኑት ህጻናት አሁን የተለያዩ ጥቃቶች የደረሰባቸው ናቸው። የእኛ ተቋም ያው የተለያዩ የግንዛቤ ማስጨበጫ ስራዎችን በስፋት ይሰጣል። የአመለካከት ለውጥ እንዲመጣ ከማድረግ አኳያ ለሃይማኖት አባቶችም፣ ለማህበረሰቡም ለተለያዩ የአጋር አካላት ጋር በመተባበር የሚሰሩ ስራዎች አሉ። የህጻናትን መብት ማስጠበቅ የአንድ ተቋም ብቻ ሳይሆን ሁሉም አካል በአጽንኦት ሊመለከተው የሚገባ ጉዳይ ነውም ተብሏል። የተከበራችሁ፣ የሰዓቱን ዜና ከማጠቃለላችሁን በፊት አበይት ነጥቦችን አስታውሳችሁ። በአማራ ክልል የ12ኛ ክፍል አገር አቀፍ ፈተና የሚወስዱ ተማሪዎች ውጤታማ እንዲሆኑ ለማድረግ ሰፊ ስራ መስራቱን በምክትል ርዕሰ መስተዳድር ማዕረግ የማኅበራዊ ዘርፍ አስተባባሪና የክልሉ ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ መናገራቸው። የኢትዮጵያ ሀገራዊ ምክክር ኮሚሽን የመጨረሻ ምዕራፍ የሆነው ሀገራዊ ምክክር ለማድረግ በዝግጅት ላይ መሆኑን የሀገራዊ የምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳዬ መግለጻቸው